አሰላሙአለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች፣ እንዲናችሁ ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዲናችሁ ሀባይብ ደህና ናችሁ ወይ? ገና ሶላ ሰግጄ እንትናልኩኝ ማለት ነው። ልብሴን ማለቀ ሶላ ልብሴን፣ ቁርስ ልሰራ ነው ዛሬ ለልጆች ማለት አብረን፣ ለምን ሰራን በሚለው ትልል ነው ማለት ነው። ይሄ ምልህ ነው፣ ጫው ማለት ነው። ይሄ ጨው ነው። ይሄ ጨውና ውሃ ነው። ይሄ ደግሞ ዱቄት ነው። ያው የሚበቃኝን እኔ ለሶስታችን ስለሆነ እነሱ ብዙም ስለማይሉ ያው ለእነሱ ጨውና ውሃ ብቻ ሌላ ነገር ምንም የሚያስፈልገው ነገር የለም። ብቻ ምርጥ እንደሚሆን ታውታላችሁ ማለት ነው። ፈረህ በጣም ነው የምትወደው በብዛት ያው ቁርስ ጧጧት እንሰራለን ከእንቁላል ጋር ማለት ነው። እንዲሁ እንዲሁ ራሱ በጣም ነው የሚጠማ። አረባ ሀገር ያላችሁ ያው ታቁታላችሁ። በእናንተም ነው ነግራችኋለሁ፣ የሸባቲ አሰራር ማለት ነው። ሸባቲ ነው እንዴት ሰራ ዲም ታይዋት በዲም በእርጋ መቦካት አለባት ሊጧ። በዲም በመታሸት አለባት እላችኋለሁኝ። በዲም በርጌ መሸት አለብኝ። አብክቼው ቤን ሰራሰደቃቀድር እተዋለሁኝ። ምክንያቱም እኔ ውሃ ልኸር ነው አብክቼው ማለት ነው። ውሃ መቅጃድ ወደ ምሩቅ ነው፣ ውሃ ልኸር ነው። ውሃ ቀድቼ ስመጣ ነው ምሰራላቸው። እስከዛ ድረስ ይሄ ይቦካል ማለት ነው እስብላ ማንርና ብትሆን ሶስት ቂጣ ነው። እቻት እንደምታዋት እንግዲህ እንደዚች ሆናለች ማለት ነው። እንደዚች ሆናለች ከዛ ይችን ስመጣ እዲጣታለሁኝ እቻት እንግዲህ እንደዚህ አድርጌ አስቀምጣታለሁ ማለት ነው። ከዛ ተውሃ ስመጣ እጋግራታለሁኝ እስከዚያ ድረስ አርጋችሁ በፈለጋችሁት ዲዛይን ተቆርጣላችሁ ማለት ነው። ሀባይ እንዴት ያርጋችሁ ዲዛይን የበዛውንም ቀነስ ማለት ትችላላችሁ። የዛርጋችሁ እንዴት ተበዛችሁባት እንዴት ማለት ነው ያው ማለት ነው ይታያል ይመስለኛል። እንደዚህ አደርጌ ቻትላችሁ እንደዚህ ከፈልኳት ማለት ነው። እንደምታዩት እንትናታለሁ እንዴ ያዝብኝ፣ እንዲመቼ ነው ለመስራት፣ እንዲመቼ ነው እንደዚህ አደረኩት። እንደዚህ ካደረኩኝ በኋላ ማለት ነው በዚች ሪጣታለሁኝ። አባይ ሪጣታለሁ እንደዚህ ሀረግ አደርጌ ሪጣለሁኝ። እንግዲህ የሚያስፈልጋችሁ ግብአት ዘይት ነው ተላይ ዘይቴን ቀባለሁ ማለት ነው። የዚች እያረኩኝ ዘይቴን እየቀባሁ እየጠቀለልኩ አኖራለሁ ማለት ነው። እንደምታዩት ተባይ ሻይ እየሰራነው ሻያችንን አፈላን። አያችን ወደዛልና፣ ከዛን ምን መሰራችሁ? ሌላ የሚያስፈልገን ነገር ይህም መጥበስ ነው። ዘይት ነው የሚያስፈልገን፣ እና አንድኛው ይሄው ዘይቱ። ከዛ ይሄ ትሪ ነው፣ ትሪው ይሁንልኝ። ዘይቷ እንዴዝች አድርጌ ታበቃ በዲዛይን እንደዚህ አጥፋታለሁ ማለት ነው። እእንች እንዴዝች አድርጌ አያችኋት ቅርጿን አያችኋት እንደዚህ ማለት ነው። እንደዚህ አርጌ አጠፍኳት፣ በኋላ የሞሂክ እንደዚህ ጠቀልላታለሁ። እንደዚህ እንደዚህ ጫነስ ብላለም ይመስለኛል። አትታያችሁም? እንደዚህ ካደረግኩ በኋላ ዋህ፣ እንደዚህ እቺ ትሬቷን ቆይ ለቅለቅ ላርገው። እሺ

ገዘል ሊሞ ሌላ እናደርጋለን። ሲያያዝብኝ ጠንቧል ትንሽ ማለት ነው፣ ግን አልቀጣንም። እንደዚሁ ነው መሆን ያለበት። አባይ ቋጥሯን እንዴ አይመስላችሁ? እንደዚሁ ነው መሆን ያለብን ማለት ነው። እንደዚህ አድርገን እንዲጣለን። እንደዚህ አድርጌ የምታዩት አለቃልቀዋለሁ። እንደዚህ አድርጋችሁ መለቅለቂያ ቢኖራችሁ ይመረጣል። እኔ መለቅለቂያ ዘይ ስለሌለኝ ነው። ከዛ እንደዚህ እያደረጋችሁ እንደዛው እንዲያሳይኋችሁ በዲዛይን እንዲታደርጉታላችሁ ከዛ ዘይቱ እንትን እንዲያልባችሁ እንደዚህ ግልብጣችሁ ነው የምታደርጉት። ገልብጣችሁ እንዲህ አድርጋችሁ ተጠቀልሏታላችሁ። ይሄው እንደ የምታዩዋት እንደዚህ ሆነ ማለት ነው። እንደዚህ እንደዚህ የማይሸቱን ማለት ነው። ጥቅሙን ታውታላችሁ። መጨረሻ ላይ ስጠብሰው አሳያችኋለሁ። ጥቅሙ ዝም ብለን ብንጠቀልለውስ እንዲያትሉ ማለት ነው ብዙ ሰው አሁን ዝም ብሎ እንዴት ዚያዲያ ጥዲያ ጣርጊ ሳይ አሁን እኔ ሲጋግር የሚመጡ የሚያዩት ሰው ወይ ማለት ነው። ግን ልዩነት አለው፣ በጣም ልዩነት አለው። እንደዚህ የሚጋገረውና እንደዚያኛው የሚጋገረው በጣም ልዩነት አለው። ውስጡ የምንትን የማለት ባህር ያለው ያ ደሞ ቂጣ የሆነ ጥፍጥፍ የማለት ባህር ያለው ያንኛው ማለት ነው። ስለዚህ ልዩነት አለው፣ እንዳትሸወዱ ለማለት ነው እቻት

አስተኝታ እንደዚህ እንዲጠዋለን እንደዚህ ማለት ነው። እንደዚህ አድርገን በዛው ቁጭ እንዲያለ ሳይሆን እንደዚህ አድርገን የምንዲጠው ማለት ነው። እንደዚህ ገባችኋ? አዲያዲያዲ እንደዚህ እንደዚህ አድርገን ነው የምንዲጠው። እንዲጣው ሀባይ ይኸው ይኸው ይሄው እንደዚያ አድርገን እንዲጣለን ማለት ነው ል እንዲመጣለን። በዲዛይን የቅርጽ ችግር የለብንም። የሆነ ይሁን እንዴት ትችልላችሁ፣ ብቻ አንትን በዛች ልክ ታደርጉታላችሁ ማለት ነው። ከዛ ይህቺ መጥበሻ ዱቄ እና ታጣጥቤ ያለሁኝ እዚች መጥበሻዋ ላይ ትንሽዬ ዘይት እናደርጋለን። እንደዚህች ትንሽ ዘይት እናደርጋለን። ግን ገና እየተያዘ ነው ያቻስ

ይኸው በዚህ ጋር ውሃ ይሾልካል። እናንተ ዝውት ታጠብ ያለሽ እንዴ አትል፣ ውሃ በዛ ጋር ያሾልካል። እሺ፣ እንደዚህ አርገን ተጨረስን በኋላ ማለት ነው። ሲግልልን፣ እንደዚህ አርገን ታዲያጥን ተጨረስን በኋላ ዘይታችን ሙቋል። ይኸው ዘይታችን ሙቋል ማለት ነው። የሚታዩት ዘይቱ በደንብ በመሞቅ አለበት። ከዛ ጣል ነው

ከዛ በተረፈ በፍሩን ምናምን ነው ብቻ ቀላል ነገር ነው። እዛ እዚህ ትንሽ ደግሞ ከበድ ስለሚል አብዛሀኛውን ሰው ደግሞ ይሄን ልንሰራ ነው እንዲህ፣ በምን ይሰራዋሉ ምናምን ነገር የሚል አለ። ግን በጣም ቀላል ነው። ሞክሩት። ሰርታችሁ በጣም አሪፍ ነው ማለት ነው። ሰርታችሁ ሞክሩት። ሸባቲ በጣም አሪፍ ሸባቲ ነው።